ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ና ያለው እግዚአብሔር ይመስገን። ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ የአማርኛ ፊደሎችና ትምህርቶችን እንዲሁም አረፍተ ነገሮችን እየሰራ እስከ ዛሬ ድረስ ቆይተናል። ዛሬ ደግሞ በአዲስ መልኩ ከች ብለናል። ምንድነው አማርኛ በእንግሊዝኛ እንዴት ምላሽ እንደምንሰጥ የአማርኛ እንግሊዝኛ ብዙዎቻችን እየተጠቀምንበት ያለ ቴክስት ስንጠጣፍ ብዙ ነገሮችን የምንጠቀምበት ስለሆነ እሱን ደግሞ እየላችሁ መጥቻለሁ። ዛሬ በአዲስ መልኩ ነው የተገናኘ እናንተ ቪዲዮን በደንብ ተከታተሉ ላይክ ሼር ሰብስክራይብ እንዳይረሳ እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ በተለያየ የሶሻል ሚዲያ አማራጭ እኛን ማግኘት ትችላላችሁ በዋትሳፕ ቴሌግራም እንዲሁም ኦንላይን መማር የምትፈልጉ በሚመቻችሁ ሰዓት እናስተምራለን እኛን ማናገር ትችላላችሁ ቀጥታ ወደ ትምህርታችን እንግባ ከዚህ ስንጀምር ሰ ሰ ላ ላ ም ም ሰላም ይላል። ሰላም ነ ነ ው ው ሰላም ነው ይላል። አማረኛው ሰላም ነው ይላል። ሰላም ነው ደግሞ የእንግሊዘኛው ደግሞ የአማረኛ እንግሊዘኛው ምን ይላል? እዚህ ጋ ኤስ ኢ ኤስ እና ኢ ምን ላታለን ሰ ብላ ትነበባለች። ኤስ ኢ ሰ እዚህ ደግሞ ኤል ኤ ሲሆን ደግሞ ላ እንላታለን ላ። ከዛ ኤም እችዋን ደግሞ ም ትባላለች። ሳድስ ፊደልናት ም ተብላ ትነበባለች። ኤም ማለት ነው ው እዚህ ጋር ስ ሰአል ኢና አናባቢት ወስዳለች የመጀመሪያ ፊደል ላ ል ኤን ከዛ ምን ስንል ደግሞ ኤምን እንወስዳለን። ሰላም ሰላም እንላለን። እዚ ጋ ኢ እና ኤ ቫውል ናቸው። ሌሎቹ ደግሞ ምንድን ነው ኮንሶናንቶች ናቸው ማለት ነው። እነዚህ ጋ ተነባቢ ያለ አናባቢ ያለ ኤስ ለምሳሌ እዚ ጋ ተነባቢ ናት፣ ተነባቢ ናት። ኢ አናባቢ ናት። ኤል ተነባቢ ናት። ኤ አናባቢ ናት። ኤም ደግሞ ራሷን ችላ ተነባቢ ናት ማለት ነው። ስለዚህ ሰላም እንላለን። ሰላም እዚህ ጋር ደግሞ ነ ስንል ደግሞ ኤን ኢ እንጠቀማለን። ኤንን እና ኢን እንጠቀማለን፣ ነ ስንል ማለት ነው። ኤንን እንደ ነ ቤቶች እናነባታለን ማለት፣ ኤኒ ከሆነ ነ ብለን ነው እናነባት። ከዛ ደግሞ ው እናለን ው ደብልዩ የወ ቤትን ስንጠቀም ው እንላታለን። ነ ው ሰላም ነው ሰላም ነው። እዚህ ጋር አማርኛ ሰላም ነው የነበረው በእንግሊዝኛ ስትጽፉት ደግሞ ሰላም ነው እንደዚህ ይጣፋል ማለት ነው። ኦኬ እዚህ ጋር ደግሞ ስራ ስራ ይላል ስራ ጥ ጥ ሩ ጥሩ ነ ነ ው ው ስራ ጥሩ ነው የሚል አማርኛው፣ ስራ ጥሩ ነው ይላል። ይህንን ደግሞ ወደ እንግሊዝኛ እንዴት እንደምንጽፈው እናያለን ማለት ነው። ይሄው እዚህ ጋር ስ ቀደም እንዳልኳችሁ እስ ስትመጣ በሰቤቶች እናነባታለን ብያችኋለሁ። እዚህ ጋር ስ ብቻዋን ሳድስ ፊደል ስለሆነች ስ አናባቢ ወይም ባውል የላትም ማለት ነው። ሳድስ ፊደሎች አናባቢ ያስከትሉ ስ ከዛ ራ ስንል ደግሞ አር ኤ አር። ምክንያቱም አራተኛ ፊደሎች አናባቢያቸው ኤ ናት፣ ባውላቸው ማለት ነው። ስለዚህ ይህችን ስካን፣ እነዚህን አንድ ላይ ሁለቶችን ደግሞ ራ እንላለን ማለት ነው። ስለዚህ ስራ እንላለን። ስ ራ እዚህ ጋር ደግሞ ጥ ስድስተኛ ናት፣ አናባቢ ላትም፣ ብቻዋን ትቀመጣለች ጥ። እዚህ ጋር ደግሞ ሩ እንላታለን። ሩ አጠቃላይ አር እና ዩን ሩ እንላታለን። ይው አር ዩን አናባቢ ወሰደች። ሁለተኛ ፊደሎች ዩን ይወስዳሉ አናባቢ ቫውልን ማለት ነው። ስለዚህ ጥሩ እንላለን። ጥሩ ጥሩ። ከዛ እዚህ ጋር ደግሞ አሁንም ላይ ነው ስንል እንዳየ ነው ነው የሚለው እን እዚህ ጋር አለች፣ ይ እዚህ ጋር አለች አናባቢ ነ እንለዋለን። ከዛ እዚ ጋር ደግሞ ደብሊው ለች፣ ው እንላለን። ስለዚህ ነው እንለዋለን። ነው አጠቃላይ ስራ ጥሩ ነው ተብሎ የእንግሊዝኛው እንደዚህ ይነበባል። ሲጻፍም እንደዚሁ መጀመሪያ ኤስን ከዛ አር እናደረግና ከዛ ቲ አር ዩ ስናደርገው ጥሩ፣ ከዛ ኤን ኢ ደብሊው ሲሆን ደግሞ ነው የሚለውን ሰጠናል። አጠቃላይ ስራ ጥሩ ነው ብለን እናነበዋለን ማለት ነው። ኦኬ እዚ ጋ ደሞ ኣ ኣ ሪ ሪ ፍ ፍ ዮ ኣሪፍ ይላል ኣ ሪ ፍ ነ ነ ው አሪፍ ነው ይላል። ይሄን ደግሞ ወደ እንግሊዘኛው ቀይረው እዚ ጋ ኣ ስንል ኤናት እንደ ኣ የምትነበብ ሁም ኤናት አ አነባቢ የላትም፣ ብቻዋን ነው የምትቀመጥ አ ሪ ሪ አር አይ ሲሆን ሪ እንላለን። ሪ ፍ ፍ ሳድስ ናት አነባቢ ያስፈልጋት። ስለዚህ አሪፍ እንላለን። አሪፍ ከዛ ነው የሚለው ደግሞ ኤን ኢ ሲሆን ነ ይሆናል። ደብሊው ደግሞ ው። ስለዚህ አጠቃላይ አሪፍ ነው ተብሎ ወደ እንግሊዝኛ እንደዚህ ይቀየራል ማለት ነው። ኦኬ። ሌላው ደግሞ እዚ ጋር ስንመጣ ተ ትላለች። እዚ ተ መ ች ቶ ሀ ል ሲነበር ምን ይላል? ተመችቶሃል ይላል። ተመችቶሃል ከዛ ወደ እንግሊዝኛው ስንመጣ እዚ ጋር ተ ስንል ቲናት ፒ ኢ እንጠቀማለን። ተ ተ መ ኤምን ኢ ኤምን ና ኢ መ ይባላል። ተ መ ከዛ ቺ ስንል ደግሞ እንደ ቸ ቤት ሲ ነው ምናነብ ሲ ች ሲሆኑ ነው ች ደግሞ ሳድስ ስለሆነ ኢና ና ሳ ትጠቀም ሲና ችን ብቻ እንወስዳለን ማለት ነው። ስለዚህ ሲ ች ሲ ች ሲሆን ቺ ይሆናል ች

CH ሲሆን ደግሞ Ch TO ቶ H ሲሆን H L ደግሞ L አል አጠቃላይ ተመችቶ ሃል ሲባል እንደዚህ ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ M M N N M ምንም ይላል፣ ምንም አ አ ይ ል ም ምን ይላል ምንም አይልም ይላል። ምንም አይልም ይላል ኦኬ። ስለዚህ ይሄንን ወደ እንግሊዝኛው ስንቀይረው ኤም ም ብቻዋን ኤም ትሆናለች። ኤም ም ናት። አሁንም እዚህ ጋር ን ናት ብቻዋን ከዛዚህ ም። ስለዚህ ሁሎችም ሳድስ ስድስተኛ ክፍል ስለሆኑ አናባቢያ ወስዱ። ምንም ስንል ም ኤም ናት ን ኤን ናት። ም አሁንም ኤም ናት። ስለዚህ ምንም አ አ ብቻ ነው የምትቀመጥ ይ ይም ሰድስተኛ ናት። ል ስድስተኛ ናት። ም ስድስተኛ እዚ ጋ አጋጣሚ ሁሎችም ሳድስ ፊደሎች ስለሆኑ ምንም አይነት አናባቢ አይጠቀሙም። እዚ ጋ ምን ይላል አይልም ይላል። ስለዚህ አጠቃላይ ስናነበብ ምንም አይልም ብለን እናነባለን ማለት ነው። ውድ ቤተሰቦች ለዛሬው በጣም ጠር ባለች በማታሰለች መልኩ ነው ቀለል አድርጌ አመጣሁ። አትቀጣይ እያየን በደንብ እየሰራ እንሄዳለን፣ ሰፋ እያደረግ ነው። ስለዚህ እናንተ ደግሞ ሁሌ ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። ደግሞ ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን መናገር ትችላላችሁ። እናንተ በሚመቻቸው የሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ እና ቴሌግራም እንዲሁም ሌሎችን ተጠቅመን እናንተ በሚመቻችሁ ሰዓት እያስተማር እንገኛለን። አሎ በሉን እኛ የእናንተን ጥያቄ እንቀበላለን። አመሰግናለው።